አብይ አህመድ በባህር ዳር የገጠማቸው አደገኛ ነገር በመረጃችን ተካትቷል። አንድ ባስ ሙሉ ህዝብ የደረሰበት አልታወቀም፣ አሳዛኙ መረጃ ደርሶናል። የፋኖና የብልጽግና ጄኔራሎች ተናንቀዋል፣ ዝርዝሩን ትሰሙታላችሁ። ንጹሐን ተገድለዋል፣ ቤተ ክርስቲያኑ ምሽግ ሆኗል፣ መረጃውን ታዳምጡታላችሁ። አስፈሪው 250ሺ ጦር ጉዳይ እያነጋገረ ነው። የፑቲንና ትራምፕ ጦርነት እየተጠበቀ ነው፣ በቆይታችን እንነግራችኋለን።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 የብልጽግናው መንግሥት ሊቀመንበር አብይ አህመድ ዛሬ ለአንድ ሰዓት የቆየ ጉብኝት በባህር ዳር ማድረጉ የታወቀ ሲሆን የጉዞው ዓላማ ግን ጉብኝት እንዳልሆነ ተነግሯል። በአሳለፍነው ሳምንት በተመስገን ጠሩነህ የተሞከረው የበአዴን ብልጽግና አመራሮች የእርስ በእርስ ጠብ እርቅ ባለመሳካቱ አብይ አህመድ ወደ ባህር ዳር ለሽምግልና እንዲጓዝ ስለማድረጉ ተነስቷል። የቀድሞውን የክልሉ አመራሮችን አካቶ ወደ ባህር ዳር የተጓዘው አብይ አህመድ በአረጋ ከበደና ይርጋ ሲሳይ እና ደሳለኝ ጣሰው እየተመራ ለግድያ የሚፈላለገውን ቡድን ለማስማማት እንደሆነ ታውቋል። በድብቅ ወደ ባህር ዳር ገብቶ ከተመለሰ በኋላ የጉብኝት ዜናው እንዲለቀቅ ያደረገው ጠቅላይ ሚኒስትሩ በዛሬው ውይይቶች መነሻነት በክልሉ አመራሮች ላይ የሹመት ለውጥ ሊደረግ ይችላል ተብሏል። የብአዴን ካድሬዎች የእርስ በእርስ ጠብ መፈታት የማይችልበት ደረጃ ላይ ስለመድረሱ ተነግረዋል። የኦሮሞ መንግስት ወደ አዲስ አበባና ከአዲስ አበባ ወደ አማራ ክልል የሚደረግን ጉዞ ሲወል አድርጎት ቀጥሏል። ንጹሀን ይገደላሉ፣ እየታገቱ ከፍተኛ ገንዘብ ይጠየቅባቸዋል። አሁንም ከአዲስ አበባ ጎጃም መንገድ ከፍችና ጎሃጽዮን መካከል ባለው የመንገድ ክፍል አሊ ደሮ ላይ አንድ አውቶቡስ የጫነው ሙሉ ተሳፋሪ ሹፌርና ረዳት በታጠቁ ኃይሎች ታፍነው መወሰዳቸው መረጃ ደርሶናል። በዚህ መስመር በተደጋጋሚ ሹፌሮች ተሳፋሪዎች የሚገደሉ የሚታገቱበት ሂደት ቢኖርም ችግር የሚፈጠርበትን ቦታ ተለይቶ መጠበቅና አጋቾችን አድኖ መያዝ ባለመቻሉ ችግሩ እንዳይቆም አድርጎታል። ከዚህም አልፎ መንግስታዊ የጸጥታና የባንክ ተቋማት ለዚህ ተባባሪ ሆኗል ነው የተባለው። አሸባሪው ቡድን በእምነት ተቋማት ላይ በደል እየፈጸመ ነው ተብሏል። ከቲሊሊ ከተማ የተነሳው የመንግስት ዙፋን ጠባቂ ኃይል አሽፋ መገንጠያ አካባቢ ከሚገኙ ሁለት ቤተ ክርስቲያናት ማለትም ማለትም ደረዋ ሚካኤልና ኤልያስ መባቻ በመግባት ቤተእምነቱን እያረከሰ እያወደመ እየዘረፈ ለምሽግነት እየተጠቀመ ጤሶችን ከቅዳሴ በኋላ ተስተጓጉለዋል። ምዕመናንም አምላካቸውን እንዳያመልኩ ተከልክለዋል። ፋኑን አጠፋለሁ ብሎ ፎክሮ ወደ ክልሉ ከገባ በኋላ መዳረሻ ቢያጣ ጉልበቱ ቢከዳው የመጨረሻ መዳኛ አማራጭ አድርጎ እየተጠቀመ የሚገኘው ትምህርት ቤቶችንና ቤተ እምነቶችን ከሆነ ከርሟል። ከሶስት ቀናት በፊት ከቲ ከትሊሊ ከተማ ተነስቶ መከበቡን ሲያቀር ሁለቱ ቤተ ክርስቲያናት ከገባ በኋላ መውጣት ተስኖት ቤተ እምነቱን እንደ ምሽግነት በመጠቀም እያረከሰው ይገኛል። በዚህ ረገድ የትሊሊ ዘንገና ብርጌድ ፋኖ ቤተ እምነትን በልዩ ትኩረት ስለሚጠብቅ ባሉበት ቢከባቸውም ወደ ቤተ ክርስቲያን አፈ ሙዝማ ዞር አልተቻለም። የትሊሊ ዘንገና ብርጌድ ህዝብ ግንኙነት ኃላፊ ፋኖ አለበላወቀ ለዚህም ነው ይህ ወታደራዊ ኃይል ሀገርን ሊያፈርስ እምነትን ሊያረክስ ተቋማትን ሊያወድም ማንነት ሊያጠፋ ታሪክን ሊፍቅ የተነሳ መንግስታዊ ቁመና የሌለውና ሰይጣናዊ ቡድን እንጂ ህግና ስርዓት ሊገነባ ህዝብን ሊያስተዳድር መብት ሊያስከብር ስላልሆነ ከሊቅ እስከ ደቂቅ በጋራ ልንታገለው ይገባል የምንለው እየታገልንም የምንገኘው ብሏል። ፋሽስታዊው የአንድ ቡድን አገዛዝ ህዝብን ያነጣጠረ ጭፍጨፋውን አጠናክሮ ቀጥሎበታል። በሰሜን ወሎ ዞን መቀመጫ ወልዲያ ከተማ ዙሪያ ባሉ የጉባላፍቶ ወረዳ፣ ቆቦ ወረዳ፣ አሊም በተለይም ደግሞ በመርሳ ሀብሮ ወረዳ ስር የምትገኘው መርጦ ከተማ፣ ወጠቅና እዜት በር የአብይ አህመዱ ፋሽስታዊ አገዛዝ ዙፋን ጠባቂ ሰራዊት ንጹሐን ህዝብን በጅምላ መጨፍጨፉን አጠናክሮ ቀጥሎበታል። ሰሞኑን ከወልዲያ ከተማ በቅርብ ርቀት መቻሬ እስከ ሰሪንቃና መርጦ ከባድ ሰብአዊና ቁሳዊ በአጠቃላይ ወታደራዊና ፖለቲካዊ ኪሳራ የደረሰበት አገዛዙ ንጹሐንን ኢላማ ያደረገ ጭፍጨፋ እየፈጸመ ይገኛል። ከወልዲያ አላሙዲ ስቴዲየምና ማር ማቀነባበሪያ በተጠመደ ሶስት መድፍ እንዲሁም ህዝቡን ለመጨፍጨፍ አመቺ የሆነ ቦታ ላይ በተጠመዱ የተለያዩ ሞርተሮች በርካታ ንጹሐኖች ተጨፍጭፈዋል። በርካታ ቤትና ንብረት ተቃጥሏል፣ ወድሟል። መርጦና እዜት ዙሪያ በርካታ ደን እየተቃጠለም ይገኛል። መርጦ ሚካኤል ቤተ ክርስቲያን እሳቱ ሊደርስና ሊያቃጥለው እንደሚችል ነዋሪዎች እሳቱን ማጥፋት ተከልክለው ባሉበት ሁኔታ ላይ ድምጻቸውን እያሰሙ ይገኛል። ይህ ሁሉ ጭፍጨፋና ግፍ እየተፈጸመ ያለው የፋኖ ሰራዊት አካባቢው ላይ በሌለበት ሁኔታ መሆኑ ጭፍጨፋው ንጹሐኑን ኢላማ ያደረገ ለመሆኑ ማረጋገጫ ነው። አንድ አካባቢ ላይ ባሉ ሰባት ንጹሐን ሰዎች ላይ በተፈጸመ የቦንብ ጥቃት አራት ተሰውተው ሶስት መቁሰላቸው ይታወቃል። ከጭፍጨፋው የተረፈው ህዝብ መርጦ ከተማና አካባቢውን ለቆ ተሰዷል። ከከባድ መሳሪያ ጭፍጨፋው በተጨማሪ ዙፋን ጠባቂ ሰራዊቱ ቤት ለቤት እየዞረ ፋኖን ትደግፋል ላችሁ በሚል ሰበብ መኖሪያ ቤቶችንም እያቃጠለ ይገኛል። የፋኖና የብልጽግና ጄኔራሎች ትንቅንቅ ላይ ናቸው ተብሏል። የአማራ ማሕፀን ያበቀላቸው ጀግኖች በአብይ አህመድ ከሚዘወሩና ከፊልድ ማርሻልነት እስከ ሙሉ ጄኔራልነት ማዕረግ ከደረደሩ አሽከሮች የበለጠ ወታደራዊ ጥበብ እንዳላቸው አስመስክረዋል ተብሏል። የብልጽግናው አገዛዝ በአማራ ሕዝብ ላይ የሚፈጽመውን የዘር ማጥፋት ፕሮጀክት እንዲመሩ ሁሉንም ወታደራዊ አዛዦች ከሚጠበቅባቸው ሀገራዊ ተልዕኮ አንስቶ እንደመደባቸው ታውቋል ተብሏል። እነዚህ ጄኔራሎች በተራ የወታደርነት ዘመናቸው ከሙያቸው ይልቅ ከፖለቲከኞች ጋር ባላቸው ቅርበትና ታማኝነት ማዕረግ እየደረደሩ የመጡ አሽከሮች እንደሆኑ ይነሳል። በየትኛውም ዓለም ውስጥ ባለ ተግባር የሚሆን በውትድርና ሳይንስ ማዕረግ የሚሰጠው በጦር ሜዳ ጀብዶ ቢሆንም ብልጽግና ግን የመሩት ጦር ያስመዘገቡት ድል በሌለበት ከመሬት አንስቶ ኮከብ ሲቸራቸው ከርሟል። እነዚህ ጄኔራሎች የተሰጣቸው ማዕረግ ትርጉም እንኳን የማይገባቸው መሐይማን መሆናቸው ተደጋጋሚ ተግባራቸው መስክሯል። አብይ አህመድ የአማራ ህዝብ ላይ ጦር ሲያዘምት በፈቃደኝነት እንዲላኩት ከየቢሮ እያወጣና ከጡረታ እየመለሰ ማዕረግ የሰጣቸው ባንዳዎች የአማራ ህዝብ ላይ ሳያንገራግሩ ጦር እየመሩ ዘምተዋል። አገዛዙ እንደሚፈልገውም የአማራ ህዝብ ላይ ያለ ርኅራሄ የሚተኩሱ አረመኔዎች ሆነውለታል። አሁንም እንደ አዲስ በአማራ ህዝብ ላይ በከፈተውና ማጥቃት በሚል በሚካሄደው ዘመቻ አብይ አህመድ የአራት ኪሎን ዙፋን ከጨበጠ በኋላ ማዕረግ የሰጣቸውን ጀኔራሎች ሙሉ በሙሉ አሰልፏል። ዋናውን ጦር የሚመራው ምርኮኛ ብርሃኑ ጁላ በሱር ያለው ሰራዊት እንደሱ እጁን እያንከረፈፈ የሚማረክ ለህዝቡ ሳይሆን ለጥቂቶች ፖለቲከኞች የሚታመን ወታደራዊ እውቀት ያልፈጠረበትና ምሽግ ይዞ ለደቂቃዎች የማይዋጋ አድርጎታል ነው የተባለው። ተቋም መሪውን እንደሚመስል የታየበት ይህ የፈረሰ መዋቅርም እንደሆነ ይነሳል። በሀገር መከላከያ ስም የሚነግደው የማፊያ ቡድን ተግባሩ ግን የብልጽግና ፖለቲከኞ ነጸብራቅ እንደሆነም ደጋግሞ አሳይቷል። አብይ አህመድ አሁንም ወታደራዊ አዛዦችን በመላው አማራ ስምሪት የሰጠ ሲሆን የተሰማሩ ጄኔራሎች ግን ከአማራ ፋኖ ጀግኖች እጅግ ያነሰ ወታደራዊ እውቀት ያላቸውና ለአለቆቻቸውም ትርጉም ያለው ለውጥ የማያመጡ መሆናቸው ታውቋል። የብልጽግና ጦር ቤርሙዳ የሆነው የአማራ ምድር አሁንም ጠላቶችን በየገቡበት እየሰለቀጠ እያስቀራቸው ነው። ዘመናዊ በሚባሉት ጄኔራሎች እየተ የተመራ ዘመናዊ ትጥቅ አንግቶ ወደ ጦር ሜዳ የሚገባው የብልጽግና ኃይል አማራዊ የውጊያ ጥበቡን ከቀደምቶቻቸው በወረሱ ነበልባል ወጣቶች እየተገረፈ እንዲፈረጥ ተደርጓል። በእነ ሌተናል ጄኔራል ጥጋቡ የልማ መሪነት የጎንደር አማራን ሕዝብ ለመጨፍጨፍ የገባው የብልጽግና ጦር እንኳን የእነ ሀብቴ ወልዴኑ የፋኖን ጦር መክቶ ለብልጽግና ድል ሊያስመዘግብ ፈርጥጦ የሚያመልጥበት እድልም አላገኘም። የብርሃኑ ጁላ ፈረ ሱ ሜጀር ጀነራል ሰለሞን ቦጋላ የሚመራው ገዳይ ሰራዊት በበጌ ምድር ጀግኖች በእነ አርበኛ ሳሙኤል ባለድል ክንድ እየተደቆሰ አስከሬኑ ተከምሯል። ብርጋዴር ጀነራል ዋኛው አለሜ የያዘው ወታደራዊ እውቀትና ኃይል የእነ አርበኛ ባዬ ቀናውን ብርቱ ክንድ መቋቋም አቅቶት ተበታትኗል ነው የተባለው። ጀግኖቹ ፋኖች እነ አበባው ታደሰ ብርጋዴር ጀነራል የሚል የፌዝ ማዕረግ ያለበሱትን ማርዬ በየነን ከነጦሩ እየቀጠቀጠ ሙት ይመስለኛና ምርኮኛ አድርጎታል። ከሶስት ጊዜ በላይ የምርኮኝነት ታሪክ ያለውና ለአብይ አህመድ በሙሉ ልባቸው ከከደሙ የአማራ ጄኔራሎች ውስጥ አንዱ የሆነው ለዚህ ሁለታውም የሌተናል ጀኔራል ማዕረግነት የተሰጠው መሐመድ ተሰማ አንድ እዝ እየመራ በእና አርበኛ ዘመነ ካሴ የሚመራውን የጎጃም ፋኖ ማሸነፍ ቀርቶ ለደቂቃዎች ቆመ መዋጋት እንደማይችል ታይቷል። በዋናነት በቀደመው ልዩ ኃይል እና በአሁኑ የአማራ ፋኖ ትግል ከአራት ዓመት በፊት ከህወሓት ምርኮ ነፃ የወጣው ሜጀር ጄኔራል አዳምነህ መንግስቴን ህዝቡን ክዶ በጎጃም አማራ ላይ ጦር እየመራ ቢሆንም በነሻነቃ ዝናቡ ልንገረው የሚመራው የፋኖ አናብስት ግን ግንባሩን እየቀጠቀጠ የጎጃምን አፈር እንዲቀላቀል እያደረገው እንደሆነ ተነግሯል። የብርጋዴር ጄኔራልነትን ድርጎ ከብልጽግና ተቀብለው የጊዮንን ምድር የረገጡት እነ ተሾመ አናጋውና አዘዘው መኮንንም ሰራዊታቸውን የእነ አስረስ ማረንና አበበሰው መሆንን የአዲሱን የአማራ ትውልድ እሳት መቋቋም አቅቶት እየ ተማገደ አልቋል። በቤተ አምሐራ የተሰማራውና በነ ሌተናል ጀነራል አሰፋ ቸኮል፣ ሜጀር ጀነራል ጠሩያ ሰፌ፣ ሜጀር ጀነራል መሰለ በለጠ፣ ብርጋዴር ጀነራል ደረቤ መኩሪያና ብርጋዴር ጀነራል ዘውዱት ሰጣርጌ የሚመራው ጦር ከላስታ እስከ ቦረና ከራያ እስከ ወረይሉ በዋርካው መሬ ወዳጆና በነድርሳን ብርሃኔ በሚመራው ፋኖ ከመገረፍ የሚተርፍበት አቅምም እድልም የለውም ተብሏል። ወደ ሸዋ ዘምተው ህዝቡን እየጨፈጨፉ የፋኖን የአራት ኪሎ ጉዞ እንዲገቱ የታዘዙት የእነ ሌተናል ጀነራል ይመር መኮንንና ብርጋዴር ብርጋዲር ጀነራል አበባው ሰይድ ታጣቂ በአድማ ብተና ፖሊስና ሚሊሻ እየታገዘም ማርከሻዎቹ የሸዋ ጀግኖች አፈሙዝ የሚያመልጡበት ልብና ጥበብ አልያዙም ነው የተባለው። ብርጋዴር ጀነራል አበባ መንግስትና ብርጋዴር ጀነራል ማርዬ ምትኩ የሚያክተለትሉት የብልጽግና ጦር በእነ ኢንጂነር ደሳለኝ ሲያስብ ሸዋ የሚመሩትን የፋኖ ጀግኖች የሚመክትበት አቅም እንደሌለው አስቀድመው በተደረጉ ውጊያዎች መረጋገጡ ተጠቁሟል። በአጠቃላይ ብልጽግና ያሰመራቸው ጄነራሎች በየትኛውም የአማራ ግዛት የተለመደውን የብልጽግና ውርደት እያባባሱ ከማስቀጠል የተሻለ ውጤት አያመጡም ተብሏል። የብልጽግና ሎሌዎች ለህዝባቸው ህልውና ከሚዋጉት አርበኞች ጋር በሚዋጉበት ዓላማ በወታደራዊ ስነምግባር፣ ምግባር፣ ክህሎት፣ እውቀትና ድጋፍ ያላቸው የሰማይና የምድር ልዩነት የአማራን ትግል አሸናፊነት አይቀር ያደርገዋል ነው የተባለው። ይህ በእንዲህ እንዳለ ታንክና ድሮን ታጥቀን ክላሽ ብቻ በያዘ ፋኖ ከባድ ጉዳት ደርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል አሉ። ምስራቅ እዝ ዋና አዛዥ ሌተናል ጀነራል ማህመድ ተሰማ ከብር ሸለቆ ከገርባ አሳና ከሐረር ወታደራዊ ማዘዣ ጣቢያዎች የተወጣጡ የምስራቅ እዝ ወታደራዊ አዛዦችና መስመራዊ የጦር መኮንኖች እንዲሁም የስታፍ አባላት የእዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ በፕላዝማ የግምገማ መድረክ ማካሄዳቸውን ወታደራዊ ምንጮች ተናግረዋል። በፕላዝማ በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናል ጀኔራል መሐመድ ተሰማ ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ምንጮቻችን ጠቅሰዋል። ሌተናል ጀነራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮን እና ሌሎች ሜካናይዝ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ የቡድን መሳሪያ ያልያዘ ኃይል በዚህ ልክ ሊያፍረከርከን ይችላል በሚል ለመስመራዊ የጦር መኮንኖችና ለክፍለ ጦር ዘመቻ መሪዎች ቁጣ ዘል ጥያቄ ማንሳታቸው ነው የታወቀው። በግምገማ መድረኩ ላይ በእዙ ስር ከነበሩ የአማራ ተወላጅ ወታደሮች መካከል 85% በላይ የሚሆኑ ወታደሮች ስርዓቱን በመክዳት ከነሙሉ ትጥቃቸው ፋኖን መቀላቀላቸውን የሚያመለክት ሪፖርት የቀረበ ሲሆን ይሄ ሪፖርትም ሌተናል ጀነራሉን ክፉኛ አስቆጥቷቸዋል ነው የተባለው። ሌተናል ጀነራሉ በተለይ የእዙ የሰው ሀብት ክፍልና አስተዳደር ክፍል አመራሮችን በስም ሁሉ እየጠቀሱ ይህ ሁሉ ወታደር እስከሚከዳ ምን እየሰራችሁ ነበር? የሚል ቁጣ አዘል ጥያቄ ማንሳታቸውን ወታደራዊ ምንጮች ገልጸዋል። መከላከያ ሰራዊቱ ፋኖን ለማጥፋት የሚወስደውን እርምጃ ፋኖ ደግሞ በጸረ ማጥቃት ስልት እየመከተና አጸፋዊ ምላሽ እየሰጠ ስላለበት ሁኔታና የፋኖ ኃይል ወቅታዊ ወታደራዊ አቋም እንዲሁም የምስራቅ እዝ አባላት የደረሰባቸውን የሰብአዊና የቁሳዊ ኪሳራን በሚመለከት በሰፊው በተዳሰሰበት በፕላዝማ በተካሄደ በዚህ የግምገማ መድረክ እንደ እዝ መፍትሄ ይሆናሉ የተባሉ የተለያዩ አቅጣጫዎችን ለማስቀመጥ ተሞክሯል ነው የተባለው። በቀጣይ በሚደረጉ ወታደራዊ ዘመቻዎች የፋኖ ሎጂስቲክ ማከማቻ አካባቢዎችና የቡድን መሳሪያዎቻቸውን በልዩ ሁኔታ ዋና ኢላማ መደረግ እንዳለባቸው ሌተናል ጀነራል መሐመድ ተሰማ አቅጣጫ አስቀምጠዋል። የፋኖ አዛዦች የሚንቀሳቀሱባቸው ቦታዎች በልዩ ሁኔታ ተጠንተው በድሮን እና በሌሎች ከባባድ መሳሪያዎች የታገዘ የተሳካ የማጥቃት ዘመቻ መክፈት፣ ከከተማ እስከ ገጠር ያለው የፋኖን ሴል መበጣጠስ፣ ከፋኖ ከርተው የሚወጡ ታጣቂዎች ካሉ እነሱን መጠቀም እንዲሁም አሁን በፋኖ አደረጃጀት ውስጥ የሚታዩ ልዩነቶች በሚዲያ ሰራዊቱ በኩል አጉልቶ ማውጣት የሚል አቅጣጫ መቀመጡን ምንጮች ገልጸዋል። በተጨማሪም በውጊ ጊዜ የኃይል ማዛባትና ትንሽ ኃይል ከፊት ለፊት በመላክ በሌላ አቅጣጫ የከበባ ስራ መስራት ስቦ የመደምሰስና ኔትወርክ አጠፍቶ ጨለማን ተገን በማድረግ ፋኖ ካለበት ተስቦ ደርሶ ማፈን እንዲሁም የሽምቅ ውጊያ ስልት መጠቀም በሚል የተሰጠው የመፍትሄ ሀሳብ በአስቸኳይ እንዲተገበር አቅጣጫ ተቀምጧል ተብሏል። በቀጣይ እዙ በሚያካሄደው ዘመቻ የሽምቅ ደፈጣ ጥቃትን በሰፊው ለመተግበር ከቲም ምክትል አዛዥ እስከ ክፍለ ጦር ዘመቻ መሪ ድረስ ወደ ብርሸለቆና ገርባሳ ወታደራዊ ማሰልጠኛ ጣቢያዎች ገብተው የታድሶ ስልጠና እንዲወስዱ መመሪያ ተላልፈው ወደ ስራ ተገብቷል ሲሉ ስለ የግምገማ መድረኩ መረጃ ያጋሩን ወታደራዊ ምንጮች ጨምረው ገልጸዋል። በትግራይ ክልል ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች እንደሚገኙ ተነገረ። በትግራይ ክልል ከፕሪቶሪያው ስምምነት በኋላ ትጥቅ ያልፈቱ ከ250 ሺህ በላይ ታጣቂዎች ዛሬም በካምፕ ተቀምጠው እንደሚገኙ ተነግረዋል። በፕሪቶሪያው ስምምነት መሰረት በአንድ ወር ውስጥ ሁሉም ታጣቂ ትጥቁን አስረክቦ ወደ ማህበረሰቡ መቀላቀል ቢኖርበትም እስካሁን 25 በመቶውን ብቻ ማድረግ እንደተቻለ ነው የተነሳው። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለዓለም አቀፍ ዲፕሎማ ተቋማት በእንግሊዘኛ በሰጡት ሀሳብ ላይ ግዙፍ ታጣቂ ኃይል በካምፕ ውስጥ እንደሚገኝ አንስተው ትጥቅ ለማስፈታት በሚሰራው ስራ ላይ በዶክተር ደብረ ጽዮን የሚመራው የህወሀት አንጃ እክል ሆኖብናል ብለዋል። ፕሬዚዳንቱ አክለውም ከመድፍና ከታንክ ውጭ ያለው ሁሉንም ነፍስ ወከፍና የቡድን መሳሪያ እንዲያዙ ተናግረዋል። ብሔራዊ ተሀድሶ ኮሚሽን በመልሶ ማቋቋም ዲዲአር ፕሮግራም በሺዎች የሚቆጠሩ ታጣቂዎች ወደ ማህበረሰቡ ቀላቅያለሁ ማለቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ ዋቻቸው ቭላድሚር ፑቲን ጋር በዚህ ሳምንት ሊገናኙ ይችላሉ ተባለ። ሞስኮ የተኩስ አቁም ስምምነቱን እንድትቀበል ዋሽንግተን ለማግባባት ጥረት እያደረገች እንደሆነም የትራምፕ መልእክተኛ ስቲቭ ዋትኮቭ ተናግረዋል። የ3 ዓመቱን ጦርነት ለመቋጨት ፑቲን ተስፋ እንዳላቸው የገለጹት ዊትኮቭ ከፕሬዝዳንቱ ጋር የነበራቸው ቆይታም መልካም እንደነበርም አውስተዋል። ይህ በእንዲህ እንዳለ ፑቲንና ዊትኮቭ ከተዋዩ በኋላ 24 ሰዓት ባልሞላ ጊዜ ውስጥ ሩሲያና ዩክሬን ከባድ ውጊያ ማድረጋቸው ተሰምቷል በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጄኔራል ኬት ኬሎግን የዩክሬን መልእክተኛ አድርገው መሾማቸውን ትሩዝ በተባለው ማህበራዊ ሚዲያቸው ላይ ማስፈራቸው ታውቋል ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን ሰናይ ጊዜ